ሰላም የአገሪ ልጆች እንዴት ናችሁ? ሁሉ አማን፣ ሁሉ ደህና፣ ሁሉ ሸጋ አለን ይመስገነው። ለአንድ ወር ያህል ተጠፋፍተናል፣ እንግዲህ ሶሪ ብለናል። በራሳችንም ቪዲዮ እስከምንመጣ ድረስ የእነ አብርሽን ጥሩ ነገር መጥፎ ነገርም እያቀረብን አብረን እየተማማረን እንቀጥላለን ማለት ነው። የአብርሽና የሩታ ሰርግ በጣም ከባድ ከባድ ተቃውሞ ተቀስቅሷል። እነሱም ቪዲዮዎች እያየን አብረን ሀሳብ አስቴቶቻችንን እንሰጣለን። እንደተለመደው ፋሚሊ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ኮናችሁ ደግሞ ላይክ ሼር፣ ሰብስክራይብ በማድረግ ይህንን ፋሚሊ ተቀላቀሉ። ሀሳብ አስቴቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እንሂድ። ኧረ አመት ውስጥ ሶስት ወር ደመወዝ ብቻ ነው የሰራውት። ለማን ብዬ ነው ለእነሱ ብዬ ነበረ፣ እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ የነበረ ገባቸው። በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከናቴ ተሳድቤ የማላውቀውን ነገር አባቴ፣ የሰው ልጅ ተምሮ ሰውን ያኮራል የእናንቺ የአንቺ ስራ በስብድ ነው እንደ ብሎ የአጎቶች የልጆች ሁለት ስር እዚህ ሀገር ያሉት ብሎክ ያደረጉኝ። እኔ በዚህች ልጅ በእውነት በጣም ተናድጃ። አለውም አፈሪ ያለውም አረ ምን ያልሆንኩት ነገር አለ እንዴት በአንድ አመት ውስጥ ሶስት ወር ሰርታ ለእነሱ ብላ እንደዚ አይነት ድርጊት ታደርጋለች እንዴ? የማይመስል ነገር እኮ ነው። እነሱ ደልቷቸው ሞልቶላቸው ነው ዱባይ ሄደው ሰርግ የሚሰርጉት። ሰርግ ካማራችሁ ሄዳችሁ ዝም ብላችሁ ማየት እንጂ እነሱን የሰራችሁበትን ላባችሁን ጠብ አድርጋችሁ ከማዳም ጋር ተዳርቃችሁ 24 ሰዓት ሙሉ ሳተኙ ያገኛችሁትን ገንዘብ ለምንድን ነው የምታባክኑት? እስኪ ሌላ ቪዲዮ። እና አብርሃም የሚባሉት የእነሱ በጎች ከሆነ ፕላኔት ነው የመጣችሁት? የተለያችሁ ናችሁ እንዴ? በቪዲዮ ሰፖርት ካደረጋችኋቸው፣ ላይክ ካደረጋችኋቸው፣ ከተመለከታችኋቸው፣ ካያችኋቸው በቂ እኮ ነው። እናንተ ማን ናችሁ ነው

እናንተ እንደው እርጥቦች አይ ጋይስ እንደው እነዚህ ሰዎች ምን ልበላ፣ ግራ ገባኝ። ልጆች ነው ግራ ልጆች እናቷ ውስጥ ልብስ እናት ያላት እኮ ናት እንታዬ እንደ ተቀዱ ነው የዛሬ እንዱ አታፍሩ እንዱ አታፍሩ። እውነቷን ነው። ከሀገር የወጣችሁት የቤተሰባችሁንና የራሳችሁን ህይወት ለመቀየር ነው። የቤተሰባችሁን ተዉት፣ የራሳችሁን እሺ። ቤተሰብ እንኳን ባይኖራችሁ የራሳችሁ ህይወት መለወጥ ስላለበት ነው አይደል? ከሀገር የወጣችሁት። ስለዚህ ሰው ተናዶ የሚናገረው የሚመክራችሁ ለእናንተው ለራሳችሁ ብሎ ነው። አንዳንድ ሰዎች አላችሁ፣ ምን አገባችሁ ምን ምናምን። ይሄ አስፈላጊ አይደለም። ነገ ብትቸገሪ ማንም አይረዳሽም። ማንም ዞር ብሎ አያሽም። ሌላ ቪዲዮ እንይስኪ ታኪም ለኔ ትበሩ አና አርግስቲ ልጅ ልጅ አቦቴ እ ብዙ አፍቃሪ ያለው ልጅ እሱ ልጅ አለው እንደ አፍቃሪ ሰርጋለው። ልንገርሽ በደንብ አርጌ ላብራራልሽ ማለት ነው። እኔ ከሰማውት ነው ተነስቼ ነው የምናገረው ማለት ነው። አብርሽ ይባላል። ሚስቱ እድላዊት ወይም ደግሞ ሊዲያ መሰለኝ ስገምት። ከዛ ኤደን ኤደን ነው ስሙ መሰለኝ። እና ባለፈው ከዚህ በፊት ቲክቶክ ላይ ከመጀመር ጋይስ እያብራራሁላችሁ ነው። ታያት በሉ እኔ አልተሳደብኩ አልተጣላሁ፣ እያብራራሁላችሁ ነው። ከዛ ቲክቶክ ላይ ነው ዩቲዩብ። ሩታ ሚስቱ ሩታ ነው የምትባለው ቲክቶክ ላይ ከምንም ዩቲዩብ ከመጀመሩ በፊት ቤቱ ኦና ነበረ። ሲያወሩ ነው እኔ ማርያምን አሉ። እኔ አላውቅም፣ ኦና ምን እንደነበር እኔ አላውቅም። የለው ከዛ ቴንክ ዩ። ከዛ ቤቱ ኦና ነው። ከዚህ የማዳም ቅመሞች የኔ እናቶች የኔ ውሃዎች ሲያዩት ሰላም ናችሁ ሲል ቤቱ አንድ ላይ ማለት ነው። ያው ሰላም ናችሁ ሁለት ያስተጋባል። ደህና ደህና ናችሁ ወይኔ አብረሽ መንታ ወንድም አለው፣ መንታ ወንድም አለው ሲል ሲደራ አይደለም ቤተሰብ ቤት የባዶ ነው ዕቃ የለውም ሲል የማዳም ቅመም የኔ ውሃ ይሄን የሚያልብ ድም ያል ሰንጋ የሚያክል ቲቪ አምጥተው ደስተው ቤቱ ግርግድ ለማን ለአብረሽ አሉ አሉ እነ ቀጮ ናችሁ ያሉት እንግዲህ እሺ። ከዛ አሉ ከዛ መጨረሻ ላይ ደግሞ ሩታዬ በእግሯ ትሄዳለች፣ እየኳተመች ቪዲዮ እየሰራች እየኳተመች ከአንድ ደላላ ጋር በግንባሯ ትጋጫለች፣ ወይ ከእዛው እኔ ደም ይድማት አይድማት አላውቅም አሉ። ከዛም ምን ሆነሽ ነው ሩታዬ ምናምን ብለው ሲጠይቋት ኮሜንት ላይ ምናምን የማዳም ቀመመች፣ በእግር እየተራመድ ምን ነው እኛ እያለን በእግሯ ተራመጃለች ብለው ምን የመሰለ መኪና ገዙላት አሉ። ከዛ መጨረሻ ምን ነው

ቅዳሜ ላይ ኢጃዛ ቤት እንወጣለን ብለው ማዳም ይጋባሉ ይለያያሉ ይደባደባሉ እንደዛ ነው ያዩት ያዩት አንቺ አታነጋ አታነጋ እኔ የለሁበትም አዳምጪን ፀጥ ብለሽ ከዛ ዲቦራ መጨረሻ ላይ ምን አደረገ ሰርግ ልደግስ ነው አላቸው አስር አበባ ለኔም ለሷም እየሰጣችሁ ጋር ነው አላቸው የት ዱባይ እናንተ አገር ዱባይ የዱባይ ጣጣ አልቃሻ ቀሚ ስንት ጉድ ያለባችሁ ታሪክ ዱባይ ነው ቅዳሜ አሉ ስሚ ማርዬ ቅዳሜ ነው የምንፈልገው ማዳም ከዛ ልጁ ምን አለ ቅዳሜ ሶሪ ቢዚ ነኝ አላቸው እሑድ ላይ በጊዜ እናደርጋለን እ ሰርጉ ላይ ምን አለ ማርዬ የሱ ፎቶ ከባለቤቱ ጋር ቲሸርት ይሸጣል ነጭ ነጭ ቲሸርት እሱን ለብሰው ነው የሚያከብሩት ያለውን ነገር ነው ማለት የፍሪጁን ልንገርሽና አንቺ ትሄጂበታለሽ ፍሪጁ ደግሞ ፍሪጅ ውሃ ውሃ ሲጠ ውሃ ከንፈሩ ይላላጣላሉ የማ ያብርሽ፣ በጣም በጣም ትጣፍጣለች። እሱ ልጅ ማለት ነው፣ ሲጠጣው ከንፈሩ ይላጣላሉ፣ የማዳም ቅመም። እኔ እናት በነፍስ ደረጃ እኛ እያለን እንደዚህ ትቃጠላለ ብለው ምን የሚያክል ፍሪጅ፣ ፍሪጁ እኔን፣ አንቺን፣ ጠላቶቻችንን ይጨምራል። ይሄን የሚያህል ፍሪጅ ገዝተው በክብር አገለገሉት ሰጡት ነው ልጅ። ጋይስ በዘዊ፣ እነዚህ ሁለቱ ራሱ ቁጭ ብለው የሰው ኪስን ነው የሚያጥቡት። ምንም ልዩነት የለውም፣ ግን ማለት ነው ልዩነቱ ምንድን ነው? እነሱ የሚሰጣቸው አሜሪካ፣ አውሮፓ ከሚኖሩ ሰዎች ናቸው። ቢያንስ በኢኮኖሚ አደግ ያሉ ገንዘብ ያላቸው ሰዎች ናቸው። ለእነሱ ጊፍት የሚሰጣቸው። እናንተ ግን የማዳም ቅመሞች ገና ናችሁ። በቃ ገና ናችሁ። የራሳችሁን ስራ እየሰራችሁ ገንዘብ ኖሯችሁ የተሟላ ኑሮ እየኖራችሁ ከሆነ አረብ ሀገር ላይ ኦኬ፣ ችግር የለውም። ግን ገና ገና ዳዴ እያላችሁ እንደዚህች የሆነች ልጅ አለች። መጀመሪያ ላይ እንዳሳየዋችሁ አንድ ዓመት ሙሉ ቁጭ ብዬ ሶስት ወር ሰርቼ ለነሱ እንዳለችው አኮ ከሆናችሁ ግን ተው፣ አትሸወዱ፣ ተው መድከማችሁ ላልቀረ። የአብርሽ አፍ እንዲከደን ቱርክ እንላከው፣ ሀያ አራት ሰዓት ክፍት ነው፣ በቃ ሀያ አራት ሰዓት የንግድ ፍቃድ ያወጣ ሰው ይመስል ኛ እያለ ምራቁን እያወጥጡ እናቴ ትሙት፣ አፈ እኔ በእግዚአብሔር ተፈጥሮ ልሄድ እንትን ልልበት ምና ልቀልድ አደለም። ግን ቢያንስ አፉ የሚከደን ሰው ቢሆን ሩታዬ በጣም ጣፋጭ ናት። ዣንጥላ ይዛችሁ እኮ ነው ፊት ለፊት ቁጭ ሩታ በጣም ቻይ ነሽ። እግዚአብሔርን አንቺ ለእኔ ሴቷ መቄዶንያ ነሽ። ሩታዬ በጣም ጣፋጭ ናት። ምናምን ይገርሽ ሰገጥ ሴት ታስጠላ ምናምን አጥንቶ ስማቸው ስማቸው ምን ታውቂያለሽ? ኤስ ነኝ የምን ጥርቅሴ ኤስ ነኝ የከ ምን ጥርቅሴ እኔ በጣም እኮ ሀዳስ ነኝ ሀዳስ ነኝ የሽሬ ቀበጥ ወንድሎች አሉበት። ማርያም ምንም እዚህ ሀዳስ ሀዳስ ናስ ደግሞ ግሩፕ ነው እንትን ያለችው ክሬት ያረገችው ከዛ የወሎዋ ቀበጥም አለች። ሀዳስ ነኝ የሽሬ የሌለ ቀበጥ የለም፣ የሌለ ቀበጥ የለም ማለት እንዳልክ ተሰብስበዋል ቀበጦች ሁላ። እኔ እንደዚህ መቼ ግሪሳ ሞኑን መቻወኩኝ። እኔ እኮ አይቻቸውም ቆላቅም ብታይ ብርጅስቶኑ ለመናገር እኛ ከመልካምነት አንፃር እራሳችሁን ለውጡ ያማራችሁን ብሉ ያማራችሁን ልበሱ። ለሰው መስዋዕት አትሁኑ፣ ነገና ተስተርቁ። ዞር ብሎ የሚያችሁ የለም ነው ያለው እኮ። ያሳፍራል። አሁን መጀመሪያ እኔ ተናግራ እኔ በእግዚአብሔር እንትል ልገባ አይደለም ስራ ልገባ አይደለም ብላ የተናገረችው ነገር ደስ አይልም። ምክር ከሆነ ያው ቀጥታ መናገር ነው መምከር ነው እንጂ እንደዚህ አይነት ስድብ ይሄ ጥላቻ ነው። አንቺ እየተናገርሻለሹ በቃ ውስጥሽ ያለው ጥላቻ ነው እንጂ ምክር አይደለም። ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ፣ ይሄ ለራሱ የጠገበ ከሀገር ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ ተፈናቅሎ እኮ ነው የክያ አዲስ አበባ የመጣው። የሰው ሀገር አለ በጣም ይከብዳል። የሰው ሀገር አለ። አንዴ እኮ ቪዲዮ ላይ ከቡታችር አዲስ አበባ ገብቶ ስደት ይከብዳል አለ። ከቤት ከቤተሰብ ርቆ መምጣት አለ። አይ ቀልደኞች ናቸው። ወዳሃን ያለ ግን ማርያም ለራሳችሁ ምከሯቸው። ማርያም እናንተ በቀን አንዴ እንኳን እንጀራ እንጀራ እንኳን ሳትበሉ ሰው የጠገበ ታበላላችሁ እመቤቴ ምን ታስቡኝ እኔ የቆም ያደርጉት ማለት ነው። የገጠር ነው አካባቢ ልጆች ይመስለኛል ምንም የማያውቁ እንጂ የከተማ ልጅ ከተማ ነው ልጅ ችግሯን የምታግሪጅ እንዴት አደርጋለች? የገጠር ልጆች ይመስለኛል። የከተማ ልጅ ማ ሰዓት ናት የኔ ናት ሰዓት ናት አምጣ ነው የምትለው። እስከ እሱ ምን ብለሽ ነው የምትመክሪያቸው? እስኪ ሃኒ ምን ብለሽ ነው የምትመክሪያቸው? እኝን ሰ አሊ ላገባው አበበ በጋረደ አለች አያቴ። ለካ እውነቷን ዱባይ ላይ ስንት ጀግና ሴት እንዳላየን ስንት አገር ያቆሙ የራሳቸውን ቢዝነስ ከፍተው የሚሰሩ በየሰው ቤት እየሰሩ ቤተሰቦቻቸውን ያቀኑ እህቶች እንዳላየን ስንት ጀግና ጀግና ሴት ዱባይ ላይ እንዳለ ታውቃላችሁ። ይገርማል። እነዚህ ደግሞ ከየት መጥቶ ነው የሜዳ አህዮች የለቀቁብን? የሰው ሰርግ ካልደገስን ከአንድ ሺ አምስት መቶ ሪያል እስከ ሁለት ሺ አዋተን ሰው የውሉትን ሰው ካላረርናችሁ የምትሉ ሰዎች ከየት ነው የመጣችሁት? እናንተማ እዛ በምታጸዱበት ሽንት ቤት ክሮሎክስ አእምሯችሁን ዘብዝፋችሁ የራሳችሁን አእምሮና አንጎል ሶስት ቀን ነበር መዘብዘፍ ማጽዳት ያለብን። ምን ከብቶች ናችሁ? ምን ጉድ ናችሁ? ይህኔ እናትሽኮ ልጄ አሁን ለአመት ባል አላስቸግራትም ብር የላትም ብላ በራብ አንጀቷ ቤት ውስጥ ቁጭ ብላለች። ይህኔ እህትሽ እቴ ብር እስክትልክልኝ ልብስ አልቀይርም እ ጫማም የለኝም እያለች በየመንደሩ ታለቅሳለች። ይህኔ ወንድምሽ የፀጉር መቀረጫ አጥቶ የመንጃ ፍቃድ የሌለው ሰው ሰፈር ለሰፈር እየተንከራተተ ሊሆን ይችላል። ምን አይነት ከብት ናችሁ? እባካችሁ እንደዚህ የምታስቡ ኧረ በመድኃኒዓለም። ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ። ከመቼ ሆነው ደግሞ ሁለቱ ጡቶቿን ጉልበቷ ድረስ ያደረስከው በዚህ አፍክ። ለማንኛውም የሰርግሽ ለሊት ማታ አለ አለ አለ አለ አስቢው እስኪ ደሞ ያኛው የት እንደሚደርስ አብረሽ ትይዋለሽ። በዚህ ልዩነት እንኳን እዚህ ደርሳለሁ አላልኩም ነበረ። መልካም ሰርግ። አረ የዚህን ያል መከፈት ትንሽ ይገብዳል። ዲ ምክሩንና ስድቡን ለዩት እንጂ ደግ አደረጉ። ይህ ብሎ ምን ስንቱም በልቶ የለ እንዴ? እውነት ያው ሰርግ ዱባይ ላይ መደገስ ከፈለገ ማንም ሰው ሀብታም ሰው መጥቶ ይደግሳል። መብታቸው ነው፣ ይደግሱበት፣ ተዋቸው እንዴ ማናችሁንም እኮ ስጦታ አምጡልኝ አላሉ ብር ስጡን አላሉ ምን አገባቸው የምትሰጡት እናንተ እናንተ የምታጨበጭቡት እናንተ እህ ሪ የምትሉት እናንተ መብታቸው እንዴ የሰው መብት ላይ አትረማመዱ እንዴ ስንት ሰዎች ናቸው ዱባይ ላይ ሰርግ ጠርቶ ያስበሉት እንዴ ምን ነው የነሱ ሲሆን ገነነሳ እውነት የምሬ ነው ሼም ነው እናንተ ሼም አታቁ እንዴ አረ ማርያምን የምሬ ነው ሼም ነው አዳራሽ ተከራዩልን አላሉ ወይ ደግሞ ቤሎ ተከራዩልን አላሉ። ምን አላሉ እንዴ? መብታቸው ነው። እነሱ እነሱ ብቻ ናቸው እንደ ዱባይ ላይ ሰርግ የደገሱት። ግን ከፈለጉ በፕሌን ራሱ ይጋቡኔ ምን አገባይ። እንደ ብርቅ ነው እንዴ? ሰጠሽ ስጦታ አልሰጠሽ ሰጠሽ አልሰጠሽ፣ ጣሮሽ ሄድሽ። ስጦታ መስጠት ደግሞ አንደኛ ለወዳጆችሽ ነው ለምትወጂ ለምታከብሪ ሰው ይሰጣል። ስጦታ አለመስጠትም መብታችሁ ነው። በግድ ሽጉጥ እየደረቀደባችሁ የለም። አትስጡ ካልፈለጋችሁ ኮ ማማዬ፣ አሁን አልተግባባንም። ምን አለ መሰለሽ ስጦታ መስጠት መብት ነው። ማንም አስገድዶ የሚሰጥ የለም። ግን 24 ሰዓት ቁጭ ብላችሁ እየሰራችሁ የሰው ቤት እየሰራችሁ የራሳችሁን ህይወት ለመለወጥ የቤተሰቦቻችሁን ህይወት ለመለወጥ ሄዳችሁ እየሰራችሁ ያገኛችሁትን ገንዘብ አታባክኑ። ለማንኛውም ነገር አትስጡ። እነዚህ ደልቷቸው ነው እዛ ዱባይ ሄደው ሰርገው የተጋቡት። እናንተ ግን ለእነሱ ጊፍት መስጠት አስፈላጊ አይደለም ነው። ግን ገንዘብ ካለሽ፣ የተመቻቸ ህይወት ካለሽ ኢትሶኬ ችግር የለውም። ስጫቸው። በዛ ነው እንጂ እነሱ ዱባይ ስለደገሱ ምናምን ተቃውሞ አደለም። ተቃውሞ የማዳም ቅመሞች እንዲያታድርጉ ነው። በዛ ብንግባባ ጥሩ ነው። ለማንኛውም ቤተሰብ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ አርጉ፣ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አርጉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በተሻለ ቪዲዮ እስከምንገናኝ ድረስ ቻው።